ኦሪት ዘሌዋውያን ምዕራፍ ሃያ ስድስት ተራ ቁጥር አንድ እኔ እግዚአብሔር አምላካችሁ ነኝና ለእናንተ ጣዖት አታድርጉ። የተቀረጸ ምስል ወይም ሐውልት አታቁሙ። ትሰግዱለትም ዘንድ በምድራችሁ ላይ የተቀረጸ ድንጋይ አታኑሩ አለ። ተራ ቁጥር ሁለት ሰንበትን ጠብቁ፣ መቅደሴንም ፍሩ፣ እኔ እግዚአብሔር ነኝና። ተራ ቁጥር ሶስት በስርዓቴ ብትሄዱ ትእዛዛቴንም ሁሉ ብትጠብቁ ብታደርጉትም ዝናማችሁን በወቅቱ አዘንባለሁ፣ ምድሪቱም እህሏን እህሏን ተሰጣችኋለች፣ የሜዳው ዛፎችም ፍሬያቸውን ይሰጣሉ አለ። ተራ ቁጥር አምስት የእህሉም ማበራየት በእናንተ ዘንድ እስከ ወይኑ መቁረጥ ይደርሳል። የወይኑም መቁረጥ እስከ እህሉ መዝራ መዝራት ይደርሳል። እስከምጠጉም ድረስ እንጀራችሁን ተበላላችሁ፣ በመዝራችሁም ላይ በጸጥታ ትኖራላችሁ አላቸው። ተራ ቁጥር ስድስት በምዝራችሁም ላይ ሰላምን እሰጣችኋለሁ። ማንም ሰው ሳያስፈራችሁ ደስተኛ ሁናችሁ ትኖራላችሁ። ክፉዎችንም አራዊት ከምድራችሁ አጠፋለሁ። ሰይፍም በምድራችሁ ላይ አልፍም አላቸው። ተራ ሰባት፣ ጠላቶቻችሁንም ታሳድዳላችሁ በፊታችሁም በሰይፍ ይወድቃሉ። ተራ 8 ስምንት ከእናንተ መካከል አምስቱ ሰዎች መቶውን ሰው ያሳዱታል፣ መቶውም ሰዎች አስሩን ሺህ ሰው ያሳድዳሉ። ጠላቶቻችሁም ሁሉ በፊታችሁ በሰይፍ ይወድቃሉ አላቸው። ተራ ቁጥር ዘጠኝ ፊትየም ወደ እናንተ ይሆናል፣ እንዲታፈሩም አደርጋችኋለሁ፣ አበዛችሁም አለሁ። ቃል ኪዳኔንም ከእናንተ ጋር አጸናለሁ አላቸው። ተራ ቁጥር አስር ብዙ ጊዜ የተቀመጠውንም አሮጌውን እህል ተበላላችሁ ከአዲሱም በፊት አሮጌውን ታወጣላችሁ። ተራ ቁጥር አስራአንድ ማደሪያዬንም በእናንተ መካከል አደርጋለሁ። ተራ ቁጥር አስራ ሁለት ነፍሴም አትጸየፋችሁም በመካከላችሁም እሄዳለሁ እኔም አምላክ እሆናችኋለሁ፣ እናንተም ሕዝብ ትሆኑኛላችሁ። ተራ ቁጥር አስራ ሶስት ባሪያዎች እንዳትሆኗቸው ከግብፅ ምድር ያወጣኋችሁ እኔ እግዚአብሔር አምላካችሁ ነኝ። የባርነታችሁን ቀንበር ሰብሬአለሁ፣ ቀና በላችሁ እንድትሄዱ አድርጊያችኋለሁ። ተራ ቁጥር አስራ አራት ነገር ግን የማትሰሙ ብትሆኑ እነዚህንም ትዕዛዛት ሁሉ የማታደርጉ ብትሆኑ ስርዓቴንም ብትንቁ ትዕዛዜንም ሁሉ እንዳታደርጉት ቃል ኬዳኔንም እንድታፈርሱት ነፍሳችሁ ፍርዴን ብትጸየፍ አለ። ተራ ቁጥር አስራ ስድስት እኔም እንዲሁ ክፉ ነገር አደርግባችኋለሁ። ፍርሃትን አመጣባችኋለሁ። ክሳትንም አመጣባችኋለሁ። ትከሳላችሁ። ዐይናችሁንም የሚያፈዝ ነገር አመጣባችኋለሁ። ዐይናችሁን ይፈዛል። ሰውነታችሁንም የሚያማስን የሚያመነምን ነገር አመጣባችኋለሁ። ይትመነምናላችሁ። ትከሳላችሁ። ትኩሳትንም አወርድባችኋለሁ። ዘራችሁንም ሁሉ በከንቱ ትዘራላችሁ ጠላቶቻችሁ ይበሉባችኋል። ተራ ቁጥር አሥራ ሰባት ፊቴንም አከብድባችኋለሁ በጠላቶቻችሁም ፊት ተወድቃላችሁ፣ የሚጠሏችሁም ሁሉ ይገዟችኋል። ማንም ሰው ሳያሳድዳችሁ ተሸሻላችሁ። ተራ ቁጥር አሥራ ስምንት እስከዚህም ድረስ የማትሰሙ ብትሆኑ ስለ በቅጣታችሁ ላይ ቅጣት ሰባት ጥፍ እጨምርባችኋለሁ። ተራ ቁጥር አስራ ዘጠኝ የኃይላችሁንም ትዕቢት እሰብራለሁ። ሰማያችሁንም እንደ ብረት እንደ ብረት ሰማያችሁንም እንደ ብረት ምድራችሁንም እንደ ናስ አደርገዋለሁ። ተራ ቁጥር ሀያ ጉልበታችሁም በከንቱ ያልቃል። ምድራችሁም እህልን አትሰጥም። የምድርም ዛፎች ፍሬያቸውን አይሰጡም። ተራ ቁጥር ሀያን በእንቢተኝነትም ብትሄዱብኝ የማትሰሙኝም ብትሆኑ እንደ ኃጢአታችሁ መጠን በመቅሰፍት ላይ ሰባት እጥፍ መቅሰፍትን እጨምርባችኋለሁ። ተራ በመካከላችሁም የምድርን አራዊት ትሰድባችኋለሁ። ልጆቻችሁንም ይነጥቋችኋል። እንሰሶቻችሁንም ሁሉ ያጠፉባችኋል። እናንተንም ያሳንሷችኋል። መንገዶቻችሁንም በረሃ አደርገዋለሁ። ተራ ቁጥር 23 እስከዚህም ድረስ ባትቀጡ በእንቢተኝነትም ብትሄዱ እኔም ደግሞ በእንቢተኝነት እሄድባችኋለሁ። ስላት ሰላትያታችሁም ሰባት እጥፍ እመታችኋለሁ። ተራቁጥር ሀያ አምስት የቃል ኪዳኔንም በቀል የቃል ኪዳኔንም በቀል የቃል ኪዳኔም በቀል ይበቀላችሁ ዘንድ ሰይፍ አመጣባችኋለሁ ወደ ከተማችሁም ትሰበሰባላችሁ። ቸነፈርንም እሰድባችኋለሁ በጠላትም እጅ አሳልፌ እሰጣችኋለሁ። ተራ ቁጥር ሀያ ስድስት የእህላችሁንም ድጋፍ በሰበርኩ ጊዜ አስር ሴቶች እንጀራቸውን በአንድ ምጣድ ይጋግራሉ፣ በሚዛንም መዝነው እንጀራችሁን ይመልሱላችኋል፣ በበላችሁትም ጊዜ አትጠግቡም። ተራ ቁጥር 27 እስከዚህም ድረስ የማትሰሙኝ ብትሆኑ በእንቢተኝነትም ብትሄዱብኝ እኔም ደግሞ በቁጣ እመጣባችኋለሁ ስለ ኃጢአታችሁም ሰባት እጥፍ እቀጣችኋለሁ። ተራ ቁጥር 29 የወንዶች ልጆቻችሁንም ሥጋ ትበላላችሁ፣ የሴቶች ልጆቻችሁንም ሥጋ ትበላላችሁ። ተራ ቁጥር ሰላሳ! የኮረብታ መስገጃዎቻችሁንም አፈርሳለሁ። የፀሐይ ምስሎቻችሁንም አጠፋለሁ። ሬሳችሁንም በጣዖቶቻችሁ ሬሳዎች ላይ እጥላለሁ። ነፍሴም ትጸየፋችኋለች። ተራ ቁጥር ሰላሳን ከተሞቻችሁንም ባድማ አደርጋለሁ። መቅደሶቻችሁንም አፈርሳለሁ። መልካሙንም መዓዛችሁን አላሸትም። ተራ ቁጥር 32 ምድሪቱንም የተፈታች አደርጋታለሁ። የሚቀመጡባት ጠላቶቻችሁም በእርሷ የተነሣ ይደነቃሉ። ተራ ቁጥር 33 እናንተንም ከአይዛ መካከል እበትናችኋለሁ፣ ሰይፍንም አመጣባችኋለሁ። ምድራችሁም የተፈታች ትሆናለች፣ ከተሞቻችሁም ባድማ ይሆናሉ። ተራ ቁጥር ሰላሳ አራት በዚያም በተፈታችበት ዘመን ሁሉ እናንተም በጠላቶቻችሁ ምድር ሳላችሁ ምድሪቱ ሰንበት በማድረጓ ትደሰታለች። በዚያም ጊዜ ምድሪቱ ታርፋለች፣ ሰንበትንም በማድረጓ ትደሰታለች። ተራ ቁጥር ሰላሳ አምስት እናንተ ተቀምጣችሁባት በነበረ ጊዜ በሰንበቶቻችሁ አላረፈችም ነበርና በተፈታችበት ዘመን ግን ሁሉ ታርፋለች። ተራ ቁጥር ሰላሳ ስድስት በጠላቶቻቸው ምድሮች በጠላቶቻቸው ምድር ላሉ ሳሉ ከእናንተ ተለይተው በቀሩት ላይ በልባቸው ድንጋጤ እንሰድባቸዋ አለው። በነፋስም የምትንቀሳቀስ የቅጠል ድምፅ ታሽ በታሽ የቅጠል ድምፅ ታሸብራቸዋለች። በሰይፍ እንደሚሸሹ ይሸሻሉ፣ ማንም ሳያሳድዳቸው ይወድቃሉ። ተራ ቁጥር ሰላሳ ሰባት ማንም ሳያሳድዳቸው ከሰይፍ እንዲሸሹ እርስ በርሳቸው ይስተነካከላሉ። እናንተም በጠላቶቻችሁ ፊት መቆም አትችሉም። ተራ ቁጥር ሰላሳ ስምንት በአሕዛብ መካከል ታልቃላችሁ፣ የጠላቶቻችሁን ምድር ትውጣችኋለች። ከእናንተም ተለይተው የቀሩት በጠላቶቻቸው ምድር ላይ በኃጢአታቸው ይከሳሉ፣ በአባቶቻቸውም ኃጢያ ደግሞ ከእነርሱ ጋር ይከሳሉ። ተራቆ ጠራርባ በእኔም ላይ በእንቢተኝነት ስለሄዱብኝ የበደሉኝን በደል ኃጢአታቸውንም የአባቶቻቸውንም ኃጢአት ይናዘዛሉ። ተራቆ ጠር አርባንድ እኔም ደግሞ በእንቢተኝነት ሄድባቸዋለሁ ወደ ጠላቶቻቸው ምድር አስገባቸዋለሁ። ነገር ግን በዚያን ጊዜ ያልተገረዘው ልባቸው ቢዋረድ የኃጢአታቸውንም ቅጣት ቢቀበሉ እኔ ለያዕቆብ የማልኩትን ቃል ኪዳኔን አስባለሁ ደግሞም ለይስሐቅና ለአብርሃም የማልኩትን ቃል ኪዳን አስባለሁ ምድሪቱንም አስባለሁ። ተራ ቁጥር አርባ ሶስት ምድርም ከእነርሱ መጥፋት የተነሳ ባዶ ትቀራለች። እነርሱም ሳይኖሩ በተፈታችበት ዘመን ሰንበት በማድረጓ ትደሰታለች። ፍርዴንም ስለናቁ ነፍሳቸውም ስርዓቴን ስለተጸየፈች የኃጢአታቸውን ቅጣት ይሸከማሉ። ተራ ቁጥር አርባ አራት ነገር ግን እኔ እግዚአብሔር አምላካቸው ነኝና እነርሱም በጠላቶቻቸው ምድር ሁሉ እስከማጠፋቸው ድረስ ከእነርሱም ጋር ያለኝን ቃል ኪዳን እስከማፈርስ ድረስ አልጠላቸውም፣ አልጸየፋቸውም። ተራ ቁጥር 45 እኔ አምላካቸው ሆን ዘንድ አይዛብ እያዩ ከግብፅ ምድር ያወጣኋቸውን የአባቶቻቸውን ቃል ኪዳን ስለ እነርሱ አስባለሁ። እኔ እግዚአብሔር ነኝና ተራ ቁጥር 46